ምን እያደረግሽ ነው? ፍቅር፣ ተነሽ። እዚህ እኮ የመጣሽ ልትጋደሚ አይደለም እንዴ? ተነስቼስ። ቆይ፣ አንቺ ልጅ አምሻል እንዴ? ተነሽ አልኩሽ እኮ፣ ጆሮሽ አይሰማም? ለምንድን ነው የምነሳው? ስራ እኮ ጨርሻለሁ። እና የጨረሽስ እንደሆነ ያውልሽ። ትሰሚኛለሽ? እንዳደ ይቀብጣለሁ ብለሽ ከሆነ ተሳስተሻልሽ። የእሷ ስራ ድሮ ቀረ። አሁን ተነሽ፣ ቤቱን አዝቃንች እየረበሽ ነው። ውጭል። ምን እኔ ነው እንደዚህ የምትናገሪኝ ነው? ውጭ አንቺ ፈዛዛ። ትሰሚኛለሽ? ጠብቂሽ፣ እሰራልሻለሁ አንቺ ዛሬ ደግሞ ቤቴ ምልሰን የመጣሽው ዛሬ ምለቀ እንዳይመስልን እንዴት ልጄ በረከቴን የእኔ ልጅ አይደለህም ትላለ ለምን ለምን አንቺ የትም ስትንዘላዚ የወለድሽውን ልጅ እንዴት ነው ልጅ ነው ብዬ የምቀበለው እዛው እየተንዘላዘልሽበት ይዤ እስቢ፣ አደይ፣ ሁሉንም ነገር እናስተካክለዋለሁ። እሺ፣ እወድሻለሁ ቆንጆ። እሺ፣ ዛሬም። እሺ። አዎ ማለት ያው ገብቷል። አይ፣ አልገባኝም። እንዴም ደግሞ አታስጨንቀኝም። እሺ፣ እኔ ተናፋቂ ከፈለግሽ እንደዊ ልኝሽ መጣለሁ። እሺ። እንዴ፣ ያስቃል። አያስቅም። ለሁሉም ነገር በጣም አመሰግናለሁ ዴቪዬ። ምን ፈለግሽ? በጣም እኔ ናፈከኝ አናፈኩ። ቆይ እንጂ አንቺ ቆይ፣ ንቀትሽና ስርዓትሽ እንዴት ነው? እንዴት እንዴት ነው የሚያደርግሽ? አብረን ውለን እያየሽ እንዴት ማለት ነው? ምን አገባሽ? አንቺን ይመለከትሻል? ያናገርሽ የለም። ስማ አንተ ደግሞ ከማትሆነ ሴት ጋር መንገድ ለመንገድ ለምንድን የምትሽከረከረው? እሰምኛለሽ። ሁለተኛ እንዴት ስትይ እንዳልሰማሽ ብዬሽ ነበር አይደለ? ሰላም፣ ሰላም ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም። እንዴት ናችሁ ልኝ እናንተ ደህና ናችሁ ወይ? ሰላማችሁ ብዝት ብዝት ይበልልኝ። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል። ላይክ ሰብስክራይብ በማድረግ ቪዲዮን እስከ መጨረሻ በማየት ሀሳብ አስተያየታችሁን ስጡን። ሁሌም ስለምሰጡን ሀሳብ አስተያየት ስለምታበረታቱ ምስጋናችን ከፍ ያለ ነው ማለት ነው። ውዶችዬ እንግዲህ በዛሬው ክፍል አዴይ ድራማ ክፍል 128 በአዲስ ቪዲዮ መተናል ማለት ነው። ከባለፈው የቀጠለ እንግዲህ ባለፈው ክፍል እንዳያችሁት አዴና ዴቭ በጣም የሚያስፈራ ሁኔታ ላይ ነበር ያሉት። እንግዲህ በዛሬው ክፍል ምንም እንትን አዲስ ነገር የለም ማለት አዴ እና ዴቭ ደህና ናቸው። ደያው አዴም እንግዲህ ይቅርታውን ተቀበለ የዴቭን እሱም ይቅርታ ብሎ አሉ ማለት ነው። እንግዲህ እሱም በቅርብ ቀን አስተካክዬ ሁሉንም ነገር አስተካክዬ እጨርሳለሁኝ እና አብሽሪ ብሏታል እሷም መሺ ብላለች ማለት ነው እንግዲህ ሌላ ያው ቲና የምትባል ሴትዮ በጣም አደገኛ ሆናባቸዋል ላይ ማለት ነው የፍቅር መቀስ እንግዲህ ውጭ ላይ ተገናኝተው ሰላምታ ሲስተጣጡ እየሮጠ ይመታ መካከላቸውን የገባችሁ መካከላቸውም ገብታ እነሱን ለሁለት አድርጋ እንግዲህ ዴቭ ላይ ጥምጥም ብላበት ነበረ ዴቭም እንግዲህ በጥፊ ነው ያላት ከዛሬ ቅጥልሽ አጠገቢ እንዳደርሺ ነበር ያለ ማለት ነው። እንግዲህ እሱም አልበቃት ብሎ እንግዲህ አዴይን እንኳን ያንቺን ይቅርና የኔን ቤተሰቦች ራሱ እሱ የሱ ቤተሰቦች ሰዎች አንቀበልም ብለዋል። ስለዚህ ቢጤሽን ፈልጊ ብላ ነበር የተናገረቻት። እንግዲህ ከዚህ ጥፊ ሂጂ ካልሄድሽ ደግሞ እኛ እንሄዳለን ብሎ እንግዲህ ዴቭ እሷን ጥሎ አዴይን እጇን ይዞ ሂዷል ማለት ነው። ቲና በዛ አልበቃትም እንግዲህ ለሊንም ጠብቃ መንገድ ላይ ለለሊም እንግዲህ ወደሽኛሽ ያዥልኝ እባክሽ ላይ ብላ ያጅል ጓደኛሽን ሲቀጥል ማይሆን ነገር ውስጥ ነው የገባችሁ። ስለዚህ ትረፍልኝ ብላት። አለኝ ለልም እንግዲህ ምን አገባሽ አንቺ ባዴና በሱ መካከል ምን አገባሽ በነሱ ፍቅር የምትገቢ ማን ነሽ አንቺ ብላት ነበረ እንግዲህ ዴ ፍቅረኛ ነው የኔ ነው። ስለዚህ መጣችብኝ እንጂ አልመጣሁባትም። ስለዚህ ትልቀቅልኝ፣ ትረፍልኝ፣ ጓደኛሽን ያዥልኝ። አለበለዚያ ደግሞ ልኳን ሰጣታለሁኝ። የሷ እስኳን እሷን ሰራተኛ ይቅርና የኔን ቤተሰቦች እንኳ ያኔ የዴቭ ቤተሰቦች አይቀበሉም። ስለዚህ ቤጠሽን ፈልጊ በያት ብላት ነበረ እንግዲህ ለሊም በጣም በቁጣ። ከዛሬ ቀጥለሽ ስላዴ ከሆነ እንደዚህ የምታወሪው ተሳስተሻል። ካሁን በኋላ ግን እስካሁን ዝም ብያልጭሻልሁኝ፣ አለፈሽ ሌላ ነገር እናገራለሁ። መቴ ከሆነ እኔ አውቃለሁኝ ብላታለኝ ማለት ነው እንግዲህ ለሊም የራሷን ያለችው ማስጠንቀቂያ ሰጣት፣ ነው ሄደችው። ቴና እንግዲህ እየተመነቃቀረች ድሮስ ካንቺ ጋር ከመሀይም ጋር ማውራት ምናምን ብላ እንግዲህ ለሊንም ተሳድባን ሄደችው። በጣም ጥፉ ሊናት እቺ ቴና በተባል ማለት ነው። በስማም ቤዛ ተንኮል በጣም የላቀ ነው። ቤዛ ያው ሁሉንም ሰው ለመበቀል ገንዘብ ለማግኘት የምታደርገው ጥረት ነው። እቺ ደግሞ በዴቭ ላይ በቃ እሷ አልወድሽም አልፈልግሽም እያላት እንግዲህ እሷ ጠምጠም እያለች ነው፣ በጣም እያስቸገረች ነው ማለት ነው። እንግዲህ ልቦና ይስጣት ምን ይባላል ማለት ነው። ሌላው እንግዲህ የባቡሬ ባቡሬ አባቱን ባለፋው ክፍል ብያችሁ ነበረ። ይህ ሰውዬ የባቡሬ አባት ነው ብያችሁ ነበረ፣ ግን እሱ አባቱ እንዳልሆነ ነበር አክት የሚያደርግ ያለው ማለት የሆነ አሳዳጊው እንደሆነ እንጂ አባቱ ወላጅ አባቱ እንደሆነ አያውቅም ነበረ። ዛሬ ግን አባቱ መሆኑን አውቋል። አደኛ እናትየዋ ባለፈው ለለሊም ነግራት ነበረ። ከዛ ሲቀጥል ደግሞ ሂዳ ዛሬ ለአባትየው ልክ ልኩን ነግራው ነበረ። በነገራችን ላይ የባቡሬ አባት ለውጥ ላይ ነው ያለው ማለት ነው። በጣም ለውጥ ላይ ነው ማለት ይቻላል። ምክንያቱም ከበፊቱ አንጻር እናትየዋ በጣም ለውጥ ላይ ነው ያለችው፣ ተሽሏታል። አሁን ማገናዘብ በቃ ማስተዋል ጀምራለች ለነገሮች በቃ በፊት አሁን ማንንም ሰው አታስቀርብም ነበር። አሁን ግን ለውጥ አላት። አንደኛ ሰው እያስቀረበች ነው። አንደኛ ለሊን በተለይ እያቀረበቻት ነው። ስለ ለለሊ በስሜት ምን አይሁን እያወራች ነው። ሲቀጥል ዛሬ ለባቡሬም አውርተዋል። ባቡሬም ብዙ ነገሮችን ነግረዋል ማለት ነው። ከዛም እንግዲህ ባቡሬ ራሱ በጣም ደንግጦ ነበር የነበረው። ከዛም ቪዲዮ እንግዲህ ለሊን አንደኛ አባ መጀመሪያ ሰውየው የጠየቀው አባ ምንድን ነው ያለው ነገር አባቴ ማን ነው እንዴት ነው ምናም ብሎ ጠይቆት ነበረ አባቴ ሌላ ነው ግን እኔ ከለጀለ ይቻላ ይህም ነበር ያለው ማለት ነው። በዛም እንግዲህ ባቡሬ እራሱ ኮንፊውዝ ሆኖ ነበረ ማለት እግራ ተጋብቶ ከዛም ሂዶ ትክክለኛዋን አባቴን ንገርኝ ንገሪኝ ለምንድን ነው አባቴ ላይ የማገጥሽው ብሏትኝ ነበርና፣ በጣም እሷም በቃ ጥፋልኝ ከፍቴ ምናምን በላ ስሜታዊ ሆና በጣም ነበር ተናዳ ስትናገረው የነበረው ባቡሬ ማለት ነው። ከዛ ሂዶ እንግዲህ ለለሊ ነው ለሊ ጋር ሄዶ ምንድን ነው የምታውቂው ነገር ካለች ንገርኝ አባባ አባቴ ነው እንዴ ወይስ ምንድን ነው ንገርኝ ፕሊስ ብሏት ነበረ። እሱንም ሲላት እንግዲህ ለል ነግረዋለች። አዎ ማን ነው ቅምጥል እህት ናት። አባባም አባትህ ናቸው። የሆነው ነገር እንደዛ ነው። እናትህ የወለዱ ከእሳት ነው ግን እናትህን እናንተን አውጥቶ ጣላችሁ አባትህ ነው። ስለዚህ እናትህ በውስጣቸው ብዙ ህመም አለ። ስለዚህ እሱን ነገር ለመረዳት መረጋጋት ና ራስን መሆን ይጠበቅብሀል ምናምን ብለው ነበረ። ሌሊ በዛም እንግዲህ እሱ ስሜት አይሆነ፣ በቃ ለራሴ መሆን አለብኝ ብሎ ትንሽ ወጣ ብሎ ነበረ። በዛም ለሊ እንግዲህ ስትጨነቅ ነበረ። ብቻ ግን መጨረሻ እናትዮዋም ተሽሏት እንደምናይ ተስፋ አለን። ግን እናትዮዋ በጣም ተናዳ ልጇ እንደ ሰማ ነገር ስታውቅ ሂዳ እንግዲህ ሰውየውን ያን ሽማግሌ አፍነዋለች። አይሞትም የሚል ተስፋ አለኝ ማለት ይድናል ብዬ ተስፋ አድርጋለሁ። ማለት ወደ ሕክምና ምናምን ሲወሰድ እንትን ይላል። ምክንያቱም ያመው ስለነበረ የተወሰነ በዛ በትራሱ እንትን ስትለው ሰውየው እንግዲህ ወድቋል ማለት ነው ግን አይሞትም። በሌላኛው ደግሞ እንግዲህ ወይዘሮ ቤዛ ተመልሳ መጣ ነበረ። እናትየዋ እግር ስር ወርቃ እንግዲህ ፍቅር እናት ጋር ይቅርታ አድርጊልኝ ማህጃጥቼ ነው ብላ ተመልሳ መጣ ነበረ። የምትፈልገውን ነገር አናቅም። ግን እናትየዋ ድጋሜ ከኔጋ ልትሆኝ አትችልም፣ ወደ መጣሽበት ተመለስሽ። ልጆች እንደዛ ካደረግሽ በኋላ ደግሞ ድጋሜ ሌላ ነገር ምን አስፈልጎች ነው ብላት እንግዲህ አባራታለች። በዛም እንግዲህ ፍቅር እባክሽ ስትላት አልሰማሽም ብላታለች። አሁን ግን ከማን ጋ ተንኮል ሊጀምሩ መሰላችሁ? ከቲናጋ ቴናና ቤዛ እንግዲህ አንድ ላይ ሆነው ተንኮል ለመስራት እየተመካከሩ ይገኛሉ ማለት ነው። ሌላ ጊንጎና ቅምጥል እንግዲህ አሪፍ ጊዜ እያሳለፉ ነው። በገጠር አሪፍ ቆይታ እንዳቸው። እነ ዲ ይምንድም እንግዲህ ሰሞኑ ውሳኔ እንደሚወሰንላቸው እየጠበቁ ነው ማለት ነው። ሌላ ሮማንና አሹ እንግዲህ ሮማን ጠጋጠጋ እያለች አሪፍ ጊዜ እያሳለፈች ነበረ። ግን ሩታ በጣም ከባድ ሁኔታ ነው ያለችው ማለት ነው። ምክንያቱም እሱ ጋር ሲያወሩ እየተደበቀች እያዳመጠቻቸው ነው። ከዛም እንግዲህ አሹን ሮማን ከመጣችሁ ድታው ከኝ ለምንድን ነው ምናምን እያለችው ነበረ እና የቪዲዮ ንስራን አንቺ ስልኩ ምናምን ሲላት ለቪዲዮ ብቻ ነው እንዲያንተ ምትፈልገኝ እያለችው ነበረ። ስለዚህ ትወደዋለች ማለት ነው። አስቸጋሪ ነው። እና እንግዲህ እሱ ደግሞ ለሩታ ሳይሆን ፍቅር ያለው ከሮማን ጋር ነው። ግን እሱ ደግሞ እንግዲህ ሮማንም ሩታ ነ ሲል ሩታ የኔ ቆንጆ እንዴት እንደስትላለ ብላ ቅርብሏታል። እሷም እንግዲህ ደግሞ በሌላ በኩል እንትያለች ነው ማለት ነው። በቀጣይ ክፍል በአዲስ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ሰብስክራይብ፣ ላይክ እያደረጋችሁ ጠብቁኝ። አመሰግናለሁ